እና ራሳችሁን እየጠበቃችሁ አረቦቹ ከፍተዋል። ከምንም አይነት ነገር ራቁ። ምንም ቢያስቀምጡ ምንም እንዳትነኩ። ሁሉም ነገር እነሱ አሁን ለማደነቅ አቃፍ ነው እየሮጡ ያሉት። ባካቸሁ ራሳችሁን ጠብቁ። እንደ ትናንትናዋ ልጅ እንዳትጋለጡ። ያለ እሷ እንኳን ሰላም ወጣችልን እግዚአብሔር ይመስገን። ሰላም ሰላም ቤተሰብ፣ እንዲናችሁ ሰላም ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። እንደምናችሁ ሁሉ ሰላም ነው። በእኔጋ እግዚአብሔር ይመስገን። በየወታቸው ሰላማቸው ዝቅዝቅ ይበሉ ናክሰ ሰብስክራይብ ማድረግ አትር ስላለው ሁ በድጋሚ እንግዲህ ዛሬ ደግሞ በድጋሚ መጥቻለሁ። ምናመጣሽልኝ እንግዲህ ዛሬ ትናንትና ማታ በጣም የሚያሳዝን ነገር ነበረና የዱባይ ልጅ ነበረች እና መዳም ወርቅ ሰርቀሻል በማለት ምክንያት ልትደበድባት ነበረ። ከዛ እኛ እነ ሙኒት እነ ጉች እነ ሳራ እና ብዙ ናያሉና ደረሱላት፣ እነ ታሜ እና ከዛ ቤት ውስጥ በሰላም ወጣች ማለት ነው። እና እኛ ሳውዲዎች እንደዚህ ቢደረግብኝ ማንም የሚያወጣ ነው የለም። በነገራችን ላይ ማለት ነው ትናንትና ማታ የሆነ ስታለቅስ በጣም ነው ያዘንኩት። ለምን መሰላችሁ አንድ ሰው በቃ ሽንት ቤት ገብታ ቆለፈውባት ምናምን ነበረ እና በቃ በግድ ነው የወጣችው ማለት ነው። እንግዲህ ሰው ባይደርስላት ምን እንደሚያደርጓት፣ ደብድበዋታል፣ ሰውነቷ ምናምን ሁሉ ጭርጭር ነው ያደረጓት እየተባለ ነበር እና ልጅቷ ግን በሰላም ወጥታለች። እግዚአብሔር ይመስገን። ዋናው ነገር ሰላም ወጣቷ ነው እና እኛ ሳውዲዎች አሁን ማንም ያወጣ ነው፣ በነገራችን ላይ ማንም እኔ አሁን ሳውዲ ትል ብንባል አይደርሱልንም ማንም የሻውል ምርቱ ኃላፊነትን ወስደው አይደርሱልንም ማለት ነው። በፍጹም ሲጀምር አይመጡ አይደለም ቀርቶ ለመሰረቅ እንኳን እንዴን ይፈራሉ ምናምን ነው የሚሉት። እሻይ ነው ግን ያው ከዚህ ሁሉ ጥባቂው ፈጣሪ ነው ፈጣሪ ይጠብቃል። ሌላ ምንም የሚባል ነገር የለም እንኳን ሰላም ወጣችልን ልናታችን ደስ ይላል። እግዚአብሔር ይመስገን ስለወጣች፣ በጣም ነው ደስ ያለው፣ ሁሉም ሰው ማለት ነው። እኛም ኮራን እኛም ኮራን እያለች ነበረ፣ እንደሁን ጉጭ ማለት ነው። ቀልድ ጋበዛለች፣ ትቀልዳለች አንዳንዴ እና የእውነት ነው በቃ። በጣም ነው ደስ ያለው። ትናንትና ማታ በቃ ስጩ እያለች በር ሲደበድቡባት ምናምን አስቡት እንግዲህ በዛን ሰዓት ስልክ ባይኖራት ይህ የት እንዳለች እንኳን አይታወቅም ነበረ። ዋይፋውን ደግሞ ፈጣሪ ሲረዳት ማለት ነሱ አንዴ ከላይ በቃ ካላላ ካዘዘላችሁ ዋይፋውን አዘጉባት። ላይብ ላይ ገብታ ቆቆባ እያሉ በመስኮት እስኪ እንደዚሁ እያሉ በቃ እርብሽ ነበር ያለው ቲክቶክ ማለት ኖርብሽ ማታ። እኔማ ወይ በቃ እኔስ በሆነ ምናምን የሚለው ስታስቡት አእምሯችሁ ነው እንትል የሚለው አይደለም በቃ ይች ሰው እንደው ስማማ ተይዘስ ብቻ ነው በጣም የደነቀጥኩት። እንደዛ ስትጭቅ ብቻ ቪዲዮን ራሱ መጨረሻ አቃተኝ። ስለፈለፍ ቆኛለች ሲል በሩ ራሱ ሲደበድቡት ይሰማል። ፖሊስ ነን ይሏታል፣ ደግሞ ከውጭ የሚደበድቡት። እንግዲህ ፖሊስ በነገራችን ላይ አረብ ሀገራት ላይ ደስ የሚለው ነገር ፖሊስ መዝጊያ ይደበድብ፣ በቃ መዝጊያ ይደበድብ እቤት እስካልተፈቀደላቸው ድረስ እቤት አይገቡም። የምር አይገቡም። ከቤት ሲፈቀድላቸው ራሱ እኛ አንድ ጊዜ ቤት ውስጥ መጥተው ማለት ነው ካሜራን እንግባ ሲል በፍጹም አገቡም አለቻቸው። ሰዎች ማለት ነው ተበላሽታል፣ ካሜራችን ምናምን ያለቻቸው እና የዛ ሀገር ደስ የሚለው ዕቃ ሁሉ አሁን እንደዚህ አረብ ሀገር ላይ ደስ የሚለው ነገር አያስገቡም። ቤት አይገቡምም ሴት ማየት ስለማይችሉም ሰው ቤት ጭራሽ አይገቡም እና ፖሊስ ነው እያሉት እያታለሉ ባልነበረ፣ ግን ፖሊስ ፖሊስ አይገባም አይደበድብም መዝጋ እያሉ ይነግሯታል ምናምን እና ወርቅ ሰርቀሻል በሚል ምክንያት ነው ውሸታቸውን ማለት ነው። እንግዲህ ከሴትዮዋ ልጅ ጋር መሰለ ችግር ኖሮባት ይሁን ናናገር እዛ ከአሁን በፊትም አምስት አምስት ሺ ብር ሰርቃና ያስቀመጥናት ምናምን እያሉ አላሉ መሰላችሁ። እዛ እንዴት አድርገሽ አምስት ሺ ብር ሰርቃሽ ለምን ታስቀምጫታለሽ ምናምን ተባለች። አሁን እንግዲህ በሰላም ወጣ ልጅቷ። ፖሊስ ጣቢያም ሄዳ ምንም ተደርጎላት ምንም ተደርጎላት ፓስፖርቷም ተመልሶላት፣ ሙኒት ይዛት ወደ ቤቷ አየ ሰዎችን ነው እናት፣ አንዳንድ ጊዜ ደስ ይላል። በሀገራችሁ ሰው እንደዚህ በቃ ነፃ መውጣት አስባችሁታል? እንግዲህ አንድ ሰው ከመሞት አዳኑ ማለት ነው። አንድ ሰው ከመሞት ማዳን ማለት ደስ ይላል። በቃ ዳነች ይቺ ልጅ በእነሱ ምክንያት፣ ከእግዚአብሔር በታች ማለት ነው። ሁሉንም እሱ ቢያመቻቸው፣ ግን ደግሞ እነኝ ልጆች ፈቃደኛ ሆነው አረ ባርበው መጣ መጣ መጣ መጣው ሲባባሉ በራሱ እንዴት ደስ እንደሚሉ የእውነት በጣም ደስ የሚሉት የነበረው እሱ እግዚአብሔር መስገን እንግዲህ ደስ ይላል። ስለወጣች እኔም ደስ ብሎኛል። ባካችሁ ተጠንቀቁ፣ ባካችሁ እየተጠነቀቃችሁ። አረቦቹ ከፍተዋል፣ በአሁኑ ሰዓት ሲጀመር ማለት ነው፣ በጣም ነው የከፉት እና ራሳችሁን ጠብቀው። ላይክ ሰብስክራይብ ማድረጋችሁን አትርሱ ባይ ባይ